አሰላሙ አለይኩም ወራህማትላሂ ወበረካቱ ውድና የተከበራችሁ ቤተሰቦች፣ ሰላም ሰላም እንደምን አላችው? እኛ ደህና ነን፣ አልሐምዱሊላህ እንዲሁም የክርስትና ተከታይ ወገኖች ሰላም ሰላም ብያለው፣ እንዴት አላችሁ? ከእኔ ጋር አልሐምዱሊላ። እንግዲህ ፋፊ ዛሬ እንደምትመለከቷት በጽድያት በቀመላለች ማለት ነው። እንግዲያው የመዳም ቅመምና መክነሳ አንለያይም እንደምታቁት እየቀናነስኩኝ እየከናነስኩኝ እያጸዳዳ ነው። እንደምታውቁት እንግዲህ እዚያ ጽዳታችንን ይዘናል፣ እያጸዳዳን እንዴት ናችሁ? ታዲያ ሁሉ ሰላም ከኔ ጋር አልሐምዱሊላ። ያው የቀን ውሏችን የማንኛችን ማረብ ሀገር ያለን እህቶች የቀን ውሏችን ይሄ ነው። ከዚህ የተለየ አለ ብዬ አላስብም። ያው ይኖራል፣ ግን ያው የአንዳንዶቻችን በብልም እረ እንደውም። ዘጠና ፐርሰንት በላይ የሚሆነው የአረብ ሀገር ያለ ነው። ይሄ ነው ስራችን ማለት ነው። አያችሁት፣ በዚህ መልኩ ነው። ፋፊ በቃ እንግዲህ ጠንክሬ ጠረግረግ አድርጌ እየዘጋሽ በሩኑ ከፈት እያረሽ አሁን ይሄንኛውን ክላስ አጸዳሁ ማለት ነው። ፏ አረኩት። እንደምትመለከቱት፣ ማሻላ ይሄኛውን ክላስ ጨረስኩ። ወዲ ሌላኛው ክላስ ይሄንኛውንም እንደምታዩት ጨርሻለሁ ማለት ነው በቪዲዮ እንዳይረዝም ብዬ ነው። ይህንንም ጨርሻለሁ የፏ አርጌ አለው። አሁን ደግሞ እንግዲህ በያላ ምክንያትሽን ይዘሽ ወደ ሌላው ክላስ። ይህንንም አጽድቻ ያለሁኝ ጎበዝ ፋፊ፣ እንደዚህ አድርገሽ ታጸዳሽ። ማ ጉድ ይሄውላችሁ፣ እንደዛ አጸዳድታ ፏ አርጋ ጨርሳለች ፋፊ። ይሄኔ ጀግና ጎበዝ ነሽ አይደል? ራስሽን ራስሽን አድንቅም እንደ ራሴን እንደምትመለከቱት የንኛውንም ክላስ አጸድ ያድች እጨርሻለሁ። ይህን ድቦ ኸርኸር አርየግ እንዲህ ነው። ሸተተት ይበላቸውን እንዲህ እንዲህ ማማና አባባ ማለት ነው። እንዲህ ሽንት ቤቱም እንዳይቀርበት በይማ። እንግዲህ የሰው እራት ጨርሻ እንቻ ግዢ አያችሁ፣ አጫጫስኩበት በቃ አጫጫስኩት፣ አይገልጸውም እንዴዝ ቦክር ቦክር ሞቅ አረኩት። ይሄው ሲቡም አልቀረ የሰውየውም ቶብ አልቀረ። ጉድሽን አላየሽ ይህንኛ ነው ክላስ አጫጭሽበት። እንዴዝ ጎበዝ ልጅ አያቸኋት። እንግዲህ ችናት የመድኃኒት ቅመም ማለት ነው። ጽድ እንዴት ታርጋ ቦክር ክር ምታረግ። ይህ የጫማ ማስቀመጫውም አልቀረ ሲቦክር እና እንዴት ናቸው ታዲያ። ይሄው እንግዲህ ይሄ ነው ውሏችን። ብር ብር ለምትሉ ደግሞ ስራችንን አይታችሁ እንግዲህ ማለት ነው። በዚህኛው መጣሁኝ ይህኛው ክላስ አሁን ልጁ ተኛበት አጽድቼ ቀስቅሼ ነው ወደ ሌላ ክላስ ያጸዳሁት። እንደዚህ ሽንት ቤት የንም ቦኸርኸር ጨጨጨስ አረኩበት እንደምትመለከቱት ማሻ አላህ ቦህሮን ዝቁጭ። ሌላው ክላስ ደግሞ ሌላ ልታደረግ ይሆናል ከአንቺ ነገር እንደዚህ ነው እንግዲህ፣ እንደምታይቁት ወደ ክችናችን አሁን እንግዲህ ክችን ክችን፣ ይህንም እንደምታዩት እንደዚፏ አርጌታለሁ። እቃም የለሽ ወይ እረቀው ሁላ ጥቤ ያስገብቸ ነው እናንተ ተው ጨርሽ። እንደዚህ ጽድ ድት አርጌ እቃውን ብድግድግ አርጌ ጥብጥብጥብ አረኳት። መጥበሂትም እንዲህ ነው ታዲያ። ይቺ በዚህ የሸቀላ ክላስ ናት ነገርኳቸው። እንደዚፏ አረኩት ማለት ነው። ከዛ ወደ ፎቅ ያለ ሩጭ ፎቁን ማጸዲያ የተሳሳፊ እንደዚህ ብሁር ብሁር ከፍ አረገችው። ያው ይህ ደሞ የልጆቹ ክላስ ነው። የማመና ያባባን አበቃው። ይሄ ሁለት ልጆች አሉኝ። እንደዚህ ሄኛው ክላስ ያው እንግዲያ ማረፊያ ነው። ይህ ሄዴሞ አባባ እንዲያንድቀን ሲያኮርፍ የሚያድርበት ነው ማለት ነው። አያችሁት? ይህ ደስ ሲሆንም እንደዛው ጨስ ጨስ ጨስ፣ የደረጁን የሴትዮቱ መኳኳያ ነው። አያቸው እንደዛው እላችኋለሁ በዚህ መልኩ አጫጭሽ። ይሄ አባባና የማማ መኝታ ነው እንግዲህ። አይ እንደዛው ጨስ ጨስ